አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራቸው የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ዘጠና የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው እንሻላ ዛሬ ደግሞ የምንመለከተው በባለፈው ትምህርታችን ላይ ክፍል 88 እና 89 ላይ በፈትሐተይን ምሳሌ አይተናል ማለት ነው እንሻላ ዛሬ ደግሞ በዶመተይን ምሳሌ ከሀምዝ እስከ ሷድ ባሉት ፊደላቶች ምሳሌ እናያለን ማለት ነው። ኢንሻአላህ እንደምትመለከቱት መጨረሻ ላይ ያሉት ፊደላቶች እነሱን ነው የምናየው ማለት ነው። እዚህ ጋ ኦን፣ ቡን፣ ቱን፣ ሱን፣ ጁን፣ ሁን ሁን ዱን ዙን ሩን ዙን ሱን ሹን ሱን። ስለዚህ እስከ ሷድ ባሉ ፊደላቶች እናያለን ማለት ነው። መጨረሻ አካባቢ ላይ እነዚህ ፊደላቶች ያሉበት ቃል የምናይ ይሆናል ማለት ነው። እንዴት አድርገን እንጽፋለን፣ እንዴት አድርገን እናነባለን የሚለውን እናያለን። እንሻላ በደንብ ተከታተሉኝ። ያው ፈጠን ፈጠን እያልኩ ነው የማስተምራቸው

ጦይብ ሉሉኡን ብለን ስንጽፍ እንደዛ አድርገን እንጽፋለን። ምክንያቱም እቺ ሐምዟ ኡን የምትለዋ ዋው ላይ ሆና መታ ነው ማለት ነው። ስለዚህ እዚ ጋ አሁን ስናንብ ሉሉኡን እንላለን ማለት ነው። እቺ ኡን ናት ዶመተይን ምልክት አላት። ስለዚህ እችን ኡን ብለን መጨረሻ አካባቢ ላይ ን የሚል ድምፅ እንጨምራለን ማለት ነው። ስለዚህ ሉሉኡን ሸይኡን ስንል ሰማኡን እነዚህን የመሳሰሉ ቃላቶችን እንደዚህ አድርገን እናነባለን። ኡን ን የሚል ድምፅ እየጨመርን ማለት ነው። ጦይብ አጠቃላይ ሉእ ሉኡን የሚለውን ቃል እንደዚህ አድርገን ነው የምንጽፈው ማለት ነው። በመቀጠል ቀ ሲደመር ቀሪ ሲደመር ቡን ቀሪ ቡን እንላለን። ቀሪ ቡን ቀሪቡን ሲቡን ናት መስመል ላይ አድርገን ነው የምንጽፋት ማለት ነው። ቀሪቡን ለማለት ልቻርገን ቀሪባን መስመል ላይ አድርገን ማለት ነው። ቀሪቡን እንዲያደርገን እንጽፋለን። ጠይብ ስለዚህ ይህን ቀሪቡን እንላለን ማለት ነው። ቀሪቡን እቺ ቡን ነች ማለት ነው። ቀ ሲደመሪ ቀሪ ሲደመር ቡን ቀሪ ቡን አን በን ቡን ቢን አይደለ ሁለተኛ ፊደል በተንዊን ሁለተኛ ፊደል ማለት ነው። እዚህ ጋርም አን ኡን ኢን በተንዊን ሁለተኛ ፊደል ኡን የምንለው ማለት ነው። ሀምዟ ዋው ላይ ሆና መጣ ነው ያ ላይም ሆና ትመጣለች ብለን ተምረናል። እንደዚሁም ደግሞ ብቻዋንም ትመጣለች።

ሲደመር ዲ ሃዲ ሲደመር ሱን ሃዲ ሱን ሃዲ ሱን ሃዲ ሱን አድርገን ያድርገን እንጽፋለን ማለት ነው። ሃዲ ሱን ጠይብ፣ ስለዚህ ዲ ብለን ሳብ እናደርጋታለን። ያ ስራለች ማለት ነው

ሪጁን ስለዚህ፣ መኩሪ ጁን ብዛን ስንጽፍ እንደዛ አድርገን እንጽፋለን። በመቀጠል መ ሲደመር ፍ መፍ ሲደመር ቱ መፍቱ ሲደመር ሑን መፍ ቱ ሑን መፍቱሑን መፍ ቱ ሑን

በርዘ ዘ ኩን ች ኩን ነች በር ዘ ኩን እዚጋ አሁን መፍትሑን ስንል ሓ ብቻውን ተጻፈ ማለት ነው፣ ምክንያቱም ዋው ከፊት ስለማይቀጠልበት። እዚ ጋም ምኩሪ ይጁን አሁንም እዚጋ ራ ከፊት ስለማይቀጠልበት ጁን ያለውን ብቻውን ፃፍ ነው ማለት ነው። እዚጋ እንደዚው ነው። በርዘ ኩን እዚጋ ኩን የሚለውን ዛይ ከፊት ስለማይቀጠልበት ምናደረግነው ኩን የሚለውን ብቻውን ፃፍ ነው ማለት ነው። ቆይም በመቀጠል ሸ ሲደመር ሂ ሸሂ ሲደመር ዱን ሸሂዱን ሸሂዱን ሸሂዱን ለማለት ጋርጋ እንጽፋለን ማለት ነው ይ

ዓ ሲደመር እዚ ዓዚ ሲደመር ዙን ዓዚ ዙን ዓዚ ዙን ዙን ነች ዙን ዙን ነው። ሲደመር ያ ቂያ ሲደመር ሱን ቂያ ሱን ለማለት ቂያ ሱን ቂያሱን ቂያ ሱን። ስለዚህ ሱን የምትለዋን አሊፍ ከፊት ውስጥ ለማይቀጠልበት የብቻ ጣፍናት ማለት ነው። ቂያ ሱን ይሆናል። መሲደመር አ

ቂሷ ሱን ሷ እንጽፋለን ከዚ፣ ሱን ብቻዋን እንጽፋታለን ማለት ነው። ለምን አሊፍ ከፊት ስለማይቀጠልበት፣ ከዚ ቂሷ ሱን ይሆናል ማለት ነው። ስለዚህ እንደዚ አድርገን እንጽፋለን ማለት ነው እንሻላ እና ይህን መስላ ዛሬ ትምህርታችን